አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናቸው? ማናቸዋ ሰላማቸው ይብዛለን። ሰላም ለሀገራችን፣ ሰላም ለእናንተ እዞት ርምኞቴ ነው፣ ማለት ነው። መጣው መጣው ሲመጣ ደሞ እዥ የመጣሁት ነገር የእያንዳንዱን ዝርዝር አርጌ ነግራቸኋለሁ። አብራችሁን ቆዩ ማለት ነው። ዛሬ የማንን ይ መጣው እንግዲህ ሚላት እና ዛሬ ቆጣቸው አሰሙ ማለት ነው። ለኮመንታተሮች መልስ ሰጡ ማለት ነው። ኮመንታተሮች ለታሳዳቢዎች መልስ ሰጡ ማለት ነው። ተሳዳቢዎች ተሳዳቢዎች ምንም ጥቅም አታገኙም ማለት ነው። ለሰዳቢ ለተሳዳቢ መልስ መልሱ ምንድን ነው ብትሉ፣ ስድብ ነው ማለት ነው በፈጣሪ ዘንድ መወንጀል በሰው ዘንድ መላሹ ስድብ ነው ማለት ነው። ሰውን አትስተቡ ስትባሉ አሰሙም ማለት ነው። ሰው መሳደብ እኔ ምን እንደሚመስላቸው አላቅም። ዩቱብ ሰክራቸው ሰዎቹ ሰው የሚሳደቡ ሰዎች ኮመንት የሚያሳሚ እንደ እሾክ የሚወጋ ኮመንት ይጽፋሉ ማለት ነው። አሁን ነው ምላት ቪዲዮ ያለቀቀችው ማለት ነው የሚጻፈው ኮመንት እዛ ጋ አረ፣ ፈጣሪ ልትፈሩ ይገባል። አረ ኮመንታተሮች በጀን ጊዜው ብላችሁ ስልክ በእጃች ነው ብላችሁ ሰውን በእሾ ከትምቱ ማለት ነው፣ በእሾ ከትጉ ማለት ነው። ስነ ስርዓት ሊኖራችሁ ይገባል ማለት ነው። እንግዲህ ዛሬ በጣም ነው የሚላት እናት ቆጣቸው፣ እያሰሙት ለኮመንታተሮች መልስ ሰጡት ማለት ነው። እንደውም ጥሩ ለሚናገሩት ጥሩ ኮመንትን ለሚያስቀምጡት ደግሞ ጥሩ መልስ እየሰጡ ይገኛሉ ማለት ነው። እንግዲህ ያምላት እናት ማለት ሁሉም የሚያውቃቸው ጥሩዬ፣ ምንም የማያዳሉ ምርጥ እናት ናቸው ማለት ነው። ፈጣሪ ይጠብቃቸው። እድሜ ጤና ይስጣችሁ። በቃ እንደዚህ አይነት እናት ያብዛልን። ለተዛዳቢ መቼም መልሱስ ስድብ ነውስ ተውግን ግን ባትሳደቡ ደስ ይላል ማለት ነው። በስድብ የተነሳ ያላዩት ነገር በማውራት ዛሬ ይህ ወላችሁ ሩታ ራቆታን ሆና እንደ ፈረንጅ ወዳን ገትራ መጣችብን። ይሄ ለምንድን ነው? ጨርቅን እያረገዘችሁ ስለተባለች ነው ሩታዬ፣ ለኮመንታተሮች እንደዚህ ነበር መልስ መልስ እንደዚህ አነበረም መልስ ምሰጫቸው እንደዚህ አነበረም። ነጊ ወልደሽ ልጅሽን ማሳያት ብቻ ነበር የሚጠበቅብሽ። እንደዚህ ሆድሽን ከፍተሽ ገላሽን ማሳያት ለአንቺ አይጠበቅብሽም ነበር። አንድ እርጉዝ ሴት እንደዚህ ራቆታን ሆነ ገላዋን ማሳያት አይጠበቅበትም። ሰው አምነኛል ብላ ፈጣሪ ነው የሰጣት። ሰውን ለምን ለምን ተብሎ ለሰው ልታሳምና እንደዚህ ረቆታል። ሩተዬ ልጅነትም ከሆነ አይዞሽ፣ የኛ ውጤታችን እውነት፣ በጣም ነው ያሳዘነችኝ ማለት ነው። ሰው ያቃጥላል፣ የሰው ምላስ። አቤት አቤት አቤት! ማርፊ ሰው ማርፊ ነው እንደ መርፍ ይወጋል። የሰው ምላስ ደግሞ ኮመንት ኮመንት የሚገርማችሁ ነገር ቢኖር የዛሬ ሶስት ቀን ነው መሰለኝ አንድ ቤት ጎራ ብዬ እሄዳለሁ። በጣም ቆንጆ ቆንጆ የቆንጆ ቆንጆ ልጅ ናት። ልጅታ ግን ተሰባብራለች። ያለችው የመዳም ቤት ነው። ስራ ብዙ ይበዛባታል። በዛውም ላይ የልጅ እናት መሰለኝ ልጅም ተሸክማ ትሰራለች። የሚወርድበት ዝናብ የኮመንት ማአት አንቺን ቢሆን እንደዚህ ወኛ አልሰራም ነበር። አንቺን ቢሆን እንደዚህ ጥርስን ይሽ ያልመጣም ነበር። ጥርስሽን አታሰሪም ወይ? እንደዚህ አታረግም። የማይሏት ነገር የለም። በቃ አለቀሰች። ብንብለ አቃጥሎ አቃጥሎ ሊደፏት። በቃ አቃጥሎ አቃጥሎ ሊደፏት። ይህንን ምን አመጣ? ለምንድን ነውስ ምንሳደበው በስድብ እኮ ምን ትርፍ አለበት? ትርፍ ይገኝበታል? እረ ፈጣሪ ፍሩ። የምትሳደቡ ሰዎች አስለን ማለት ነው፣ ወላ ላዚ በቤታችሁ የምትሳደቡ ሰዎች ማለት ነው። ቤቴን ድርሽ ብላችሁ እንዳትገቡ፣ ድርሽ ብላችሁ ሰው የሚሰድብ ሰው ቤቴን እንዳይረግጥ እኔ አልፈልግ። ሰው ምን ስላጠፋ ነው የሚሳደበው? አስለን፣ ሰው ለምንድን ነው የሚሳደበው? ምንነቱ ይታወቃል። እዚህ ሚዲያ ላይ አየ ነው እንጂ፣ ምንነቱን እናውቃለን። ተው እናት ትኖራለች፣ ልጇ ሲሰደብባት ያው ዛሬ የሚላት እናት በጣም ነው የተናደዱት ማለት ነው። በጣም እንደዚህ ነው ልጅ ለእናቷ የምትቆረቆረው፣ እህት ለወንድሟ የምትቆረቆረው፣ እህት ለእህቷ የምትቆረቆረው፣ ልጅ ለእናቷ የምትቆረቆረው አንዴ ነው ማለት ነው። ስለዚህ ሰው መሳደብ ሀራም ነው በፈጣሪ ዘንዳ ትጠየቁበታሏቸው ሰው አዲስ ተው ድሮ ተጣሉ ሚላትና ሩታ ተጣሉ በቃ ሚላት እውነቱን ነው የተናገረችው ማለት ነው ሩታ አብርሽን የቀረበችው ምን ውሸት አወራች ሚላት ማለት ነው ምን ዋሹ እናቱም ይሁን ልጅ የዋሹት ነገር ምንም የለም እነ ሩታ ሩታና አብርሽ ዋሹ እንጂ ሩታ የሸገር ልጅ ናት ብሎ እንደዚህ የሸገር ሄደናል እንዲህ ብለናል ብሎ እነ ሩታ ለቢዲዮ ዋሹ እንጂ፣ ሰው ሁሉ እንደሚዋሽ ሚዲያ የሚሰራ ሰው ከስንት አንዱ ነው እውነቱ የሚናገረው ውስጥ አዛዎች ሲቀሩ ማለት ሁሉን ሁሉም ውሸት አውርቶ ነው እዚህ ጋ የሚገባያው ማለት ነው። ስለዚህ ውሸት ሳይጨመርበት የሚወራ ነገር አንድም የለም። ስለዚህ ያኔ ምን ዋሸችች ሚላት ማለት ነው? ሚላት ያለችው ነገር እውነት ሆኖ ተገኘ። የሸገር ልጅ እንዳልሆነች ተናገረች። እቤታ ቡታጅራ እንደሆነ ተናገረች። ስለዚህ የድሮውን ቁስል አንስታችሁ እችን የመሰለች እናት ባታቆስሏት ምን አለ? ይች እናት ክፉ ብትሆን እኮ አንዳንድ አረመኔ እናት ቢሆን አንዳንድ ደግሞ ያልተማረ እናት ቢሆን ወጥቶ እንኳን አይሳደቡም ነበር። ሄርሜላን አይሳድቡም ነበር። አብርሽን አይሳድቡም ነበር። ጨዋ የጨዋ ጨዋ የተማረች ኩብር ክብር አላት። ሰውን ምታከብር እናት ናት። እናንት ክብር ስለሌላችሁ ለሰው ክብር አሰጡ ማለት ነው። ለራሱ ክብር የሌለው ሰው ነው ሰውን የሚሳደብ ለራሳችሁ ክብር ቢኖራችሁ የሰውን ክብር ዝቅ አታረጉም። ሰው አትሳደቡ። ሰው መስተበራም ነው አትስተቡ? ጥሩ አይደለም። እችን እየመሰለች እናት የወለደች ያደረሰች በቃ ስንት ነገር እያየች እናት በኮመንት ባትሳደቡ ምን ችግር አለ? ልጆቿን ባትናክባት ምን ችግር አለ? ስለዚህ ኮመንታተሮች ስነስርዓት አጽነት? እውነት ብዙ ሰዎች ሩታን ፎቶ ለጥፋችሁ ምትሳደቡ አለ። በስድ በተነሳ እኮ ነው። ሩታን ጨርቃ ና ያረገዘችው ስትሉ ለነበራችሁ ሁላ እኮ ሩታ ዛሬ ወዳን ከፍታ የፖሰተችው። ሰውን እንደዚህ ነው ራቆት የሚያስኬደው ማለት ነው። ሰውን ያለ መንገድ መንገድ ምታስ የሰው ምላስ ሰውን መንገድ ያሴታል ማለት ነው። አረተው አረተው፣ ፈጣሪን ፍሩ። ሰው እንደዚህ አታቆስሉ ማለት ነው። ሰው ማቅሰል፣ ሰው ማሳደብ፣ እውነት ፈጣሪ ጠይቃችኋል። አትሳደቡ። ይሰሩ ከሆነ ሳትሳደቡ መስራት ትችላላችሁ። ደግሞ ሚሰደብ ሰው እናት አትሰደቡ። ሚሰደብ ሰው አለ ያለ ቦታ የሚሆን ሰው ያለ ቦታ የሚያደርግ ሰው ነው። ስለዚህ ሄርሜላን አሁን የሚሰቅሉ ሰዎች አላቸው። ተሰቀሉና በራሳቸው እጅ ማለት ስተክፈረላ ላዚ። ስለዚህ ጥፋት የሰራ ሰው ሚዲያ ራቆቱን የሚመጣ ሰው በሚዲያ ያልሆነ ነገር የሚሰራ ሰው በቃ ትውልድን የሚያጠፋ ትምህርት የሚያስተምር ሰው ይህን ይህን አትሳደቡም እናንቴ ሩታን ከምትሳደቡ ሩታ ምን አጠፋች? ውድ ቤተሰብ አትፍችም ከሆነ ይቅርታ። ይህን እውነት የሚሳደብ ሰው ወላሂ ላዚ የቤት እንድሽ እንዳል ምትሳደቡ ብዙ ልጆች አላችሁ፣ አትሳደቡ። ስድብ ምን ለማን ይጠቅማል? ለማን እራት ይሆናል? ሰው ቤት አፈርሳል፣ ሰውና ቆስላል፣ ያደማል ያስለቀሳል፣ እንጂ ስድብ ለማን ይጠቅማል? ይጣቀማል። ጨርሻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በጣም ነው የሩታና ዛሬ የሚላትናት የሩታናት ክብር ዝቃት አርጉ ማለት ነው።